ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምሯል። መረጃዎቹን በቀጥታ የምናደርሳችሁ ነው የሚሆነው። ላይክና ሼር በማድረግ ጀምሩልኝ። የአሁንም ከምስራቅ አርሲ ሳንወጣ የደረሰንን መረጃ ነው የምናመላክታችሁ። ሁለት ካህናት እንግዲህ ተሰባስበው ምንም የሞተ ኦርቶዶክስ የለም መፈናቀል የለም መከራ የለም ሰላም ነው አርሲ ብለዋል። ተሰባስበው መግለጫ ተሰጥቶ ነበር እና አብዛኛው ሙሉ ዘጠና ምናምን ፐርሰንቱ እስልምና ላይ ያሉ ናቸው። ሁለት የቤተ ክርስቲያን አባት ካህናት ተገኝተዋል። ከሁለቱ ካህናት መካከል እንግዲህ ያሁን የሁለቱ ካህናት ነን ባዮች መረጃ ወጥተዋል። እርግጥ እነሱ ላይ አይፈረድም አንፈርድም በነገራችን ምክንያቱም እኛ ከተማ ላይ ሆነን የፈለግን እየበላን ያሻን እየጠጣን የተኛን የተነሳን የተንሸራሸረ ነው ምንሰራው። ይህን ቪዲዮ ሀቅ ለማውራት ያህል፣ እነሱ በምን አይነት ተጽዕኖ ውስጥ እንዳሉ አናውቅም። ግን ባለቻቸው ሰዓት እንኳን መግለጫ ይሰጣሉ። ባለቻቸው ያው መኖር ህይወት አለች፣ ቢያንስ ህይወት ታሳሳለች። እና በዛ ውስጥ ሆነው ሁለት አባቶች እንደተገኙ መረጃ ወጥቷል። እኚህ ሁለቱ አባቶች ውስጥ አንዱ አባት ሁለት መቶ ሺህ ሰጥቶ ከታገተበት የተፈታ አባት ነው። እዚህ ጋር መድረሳችን ራሱ ግን ይገርመኛው፣ የታገቱ ብር የሰጡ መውጣት ራሱ እዚህ ጋር መድረሳችን ራሱ እንደ ሀገር ይገርመኛል። ለማንኛውም እነዚህ ሁለቱ አባቶች አካባቢያቸው የት ነበረ? እውነት እነሱ እንዳሉትስ የተጎዳ መከራ የደረሰበት የለም ምክንያቱም አሁን ጉዳዩ ሰላም ነው ሰላም ነው ምንም የተፈጠረ ነገር የለም የሚሉ ነገሮች ስለሆነ የተዘገቡ ያሉት። ይሄንን ተከትሎ የተሰማ መረጃ አለ። እሱ መረጃ ላስደምጣቸው። ሰላም፣ ዛሬ በጣም የሚያናድድ መረጃ ልነግራችሁ የተመለስኩት እነኚህ ሁለቱን ካህናት ታስታውሳላችሁ? በጀጁ ወረዳ ላይ ስብሰባ ተካሄደ። የሃይማኖት ጉባኤ ስብሰባ ብዬ ሰርች ላችሁ ነበር ነበር እሁድ ዕለት። እስቲ ስለ እነኚህ ሁለት ካህናት መረጃ ልስጣችሁ አንደኛው አረንጓዴ ቆብ ያጠለቁት አባት ቄስ ጥላሁን ይባላሉ የጉሬጢኖ የመቤታችን ቤተክርስቲያን አገልጋይ የነበሩ ናቸው። እኚህ አባት በአንድ ወቅት ታፍነው ሁለት መቶ ሺህ ብር ተከፍሎ የተለቀቁ አባት ናቸው። ሸሽተው ነው አሁን ከጉሬጢኖ ወጥተው አሁን ጀንጁ ላይ የሚገኙት በሸሽተው ሁለት መቶ ሺህ ብር ተጠይቀው ከፍለው ያመለጡ አባት ናቸው። እኚህ ደግሞ ነጭ ቆብ ያጠለቁት አባት ከሲስ ታዬ የሽጌታ ይባላሉ የጉሬ ቅዱስ እግዚአብሔር ቤተክርስቲያን አገልጋይ የነበሩ ናቸው። እሳሽተው ሸሽተው ነው አሁን ጀጁ ላይ የሚገኙት እንግዲህ እነኚህ አባቶች ናቸው። ሰላም ነው ምንም የተፈጠረ ነገር የለም ብለው የሰበሰቧቸው ከሁሉም ሙስሊሞች መካከል ላይ ብቸኛ ካህናት የተገኙት እነኚህ ነበሩ። እነኚህም ደግሞ የጀጁ ነዋሪዎች ሳይሆን የጉሬ ላይ የነበሩ አንደኛው የእመቤታችን ቤተክርስቲያን፣ አንደኛው እግዚአብሔር አብ ቤተክርስቲያን የሚያገለግለው የነበሩ ናቸው። የእመቤታችን ቤተ የሚያገለግለው የነበሩ ቀሲስ ጥላሁን ደግሞ ሁለት መቶ ሺህ ብር ተከፍሎ የተለቀቁ አባት ናቸው። እንግዲህ ብልጽግና እንዲህ ነው እየዘገበልን ያለው። እኚህን ነው እንግዲህ ሰላም ነው እያስባላቸው ያለው እነኝህን አካላት፣ ያሳዝናል። ያው እንግዲህ ምንድን ነው እኛ አባቶች የሆነ ያህል ተጽዕኖዎች ውስጥ ሊኖሩ እንደሚችሉ የሚታወቅ ነው ብዬ አስባለሁ። እውነት ለመናገር ምክንያቱም በጣም በብዙ መከራ ውስጥ ያሉ አባቶች ናቸው። ዛሬም ያላበራው መከራ ውስጥ ስላሉ እንዲህ ብሏል የሚለው ብዙ እኔ እንትን አይለኝም። ምክንያቱም ተይዘው የነበሩበትን ህመም ያውቁታል። ብር እንዴት አግኝተው እንደከፈሉ ያውቁታል። አሁንም ያሉበትን እውነት ያውቁታል። ስለዚህ ያላቸው አማራጭ እንዲህ ነገሮችን ማድረግ ነው። በትክክል ያው አሁን ለምን እንዳላደረጉም ልንል አንችልም፣ ግን ብለዋል። እውነታው ግን ያ ነው ወይ ነው መሬት ላይ ያለው እውነት ግን ያ አይደለም። ምክንያቱም ከመናገር በላይ የሆኑ የዓይን ምስክሮች ስላሉን ማለት ነው። ዛሬም ድረስ ያው የሞቱ ያሉ፣ የተሰደዱ ያሉ፣ የተፈናቀሉ ያሉ ብዙ ስለሆኑ ትንሽ ያማል። እስቲ ከዚህኛው መረጃ ጋር በተገናኘ ለብፁ አቡነ ያሬድ እና ለቀሲስ ፕሮፌሰር ዘበነ ለማ ጋዜጠኛ አያ መካሻ አንድ መረጃ ላከልን። ቀርምጠ እንመለስ። ቀሲስ ዘበነ ለማ የአርሲ ተወላጅ ናቸው። ያሰላም በተለያዩ ማህበራዊ ጉዳዮች ላይ አጀንዳ አድርገው ሲናገሩ እናውቃለን። ከሀገረ ስብከታቸው አንፃር፣ ከትውልድ ስፍራቸው አንጻር በአካባቢው ተወላጆች ድምፅ መሆን ይችላሉ። ኦርቶዶክሳውያን ማህበራዊ ሚዲያውን ድምፃችን ይሰማ፣ አባቶቻችን ምህላ ያዙልን፣ ጾም እንያዝ፣ እንጾም፣ እንጸልይ፣ እንስገድ፣ ወደ ፈጣሪ እንጠይቅ በሚሉበት ሰዓት ላይ እሳቸው ስለ አርሲው ሞት አልሰሙ፣ ስለሚገደሉ ኦርቶዶክሳውያን ሰምተው ያውቁ። በተለይ አርሲ ላይ ይሄ ጉዳይ ፖለቲካ ነው እንዴ? አይደለም እኮ ይሄ ጉዳይ እውነትና ክርስትና ነው። እውነትና ክርስትናን ያልያዘ ቀሲስነት፣ እውነትና ክርስትናን ያልያዘነ አባትነት ምንድን ነው ትርጉሙ? መምህራን ወንጌሎች እየወጡ የተናገሩ ነው። እሳቸው ምን እየሰሩ እንደሆነ ላሳያችሁ። ይሄ ዋን ቻናል ነው ምናምን የሚባል በቅርቡ የተከፈተ ኢትዮጵያ ውስጥ የተከፈተ ቻናል ነው። ኳስ እወዳለሁ ካቢ፣ አሁን ያሉ የማን ደጋፊ ነዎት? ከሀገር ውስጥም ከውጭ ደጋፊ አደለሁ። ኳስ በጣም አያለሁ። ኳስ አያለው ሃይላይት ነው ብዙም ማየሆኔ ጊዜ ስለማይኖረኝ አብዛኛው ጊዜ ሃይላይት ነው። ወሳኝ የሆኑ ጨዋታዎች ካሉ በስተቀር አብዛኛው ጊዜ ሀይላይት ነው የማየው። ክለብ አልደግፍም፣ ዝም ብዬ ነው የማየው ኳስ ጨዋታ ደስ ይለኛል። ኃጢአትም የለውም ጽድቅም የለውም፣ ስለዚህ እመለከታለሁ ኳስ። እኔ ደግሞ አርሰናልን ስለሞድ ከአሁን አሁን አርሰናል ይሉኛል እያል አርሰናል ያርሳሉ አይበሉም የሚባሉት አይነት ናቸውና ባለፈው ደሞ አንድ ቦታ በጣም ያቃጥል ምግብ ቲቪ ቻናል ላይ ቀርበው ድምጽ ማሰማት ትተዋል። ምክንያቱም ማህበራዊ አጀንዳዎች ላይ ሁልጊዜ አጀንዳ ስለሚያደርጉ ነው። የማንነበረች ዘፋኛ የፍቅር አዲስ ነቃ ጥበብ ሰላም ለክ የሚለው ዘፈን ላይ ተደጋጋሚ አስተያየት ሲጠጡ ታማዋቸው ማህበራዊ ሚዲያ አጀንዳ ስለነበር፣ ዛሬ የኦርቶዶክሳውያን ማህበራዊ አጀንዳ አይደለም እንዴ? አርሲው ኦርቶዶክሳውያን ግድየ አያችሁ። መርጦ ማልቀስ ማለት እንዲህ ነው። መርጦ መዝፈን ማለት ይሄ ነው። መርጦ መስበክ ማለት ይሄ ነው። ስለ ክርስትና የእውነት ነው በአደባባይ የሚሰበከው። ለዚህ ነው ፊትለፊት የምንናገረው። ብዙ ወንጌል ሰባኪዎች ወንድሞችና እህቶች ዘማሪያ አሁን ወደ አደባባይ እየወጡ ነው። ምክንያቱም ቀጣይ ባለተራ ሁላችንም ስለሆነ ኦርቶዶክሳውያን እንኑር ማለት ቅንጦት አይደለም፣ እየጠየቅ ነው። በግፍ አትግደሉን ማለትም ፖለቲካ አይደለም። የሰው ነፍስ ዋጋ ይኑረው ማለት ደግሞ ትርፍ አጀንዳም አይደለም። ዋናው አጀንዳችን ማንም ኦርቶዶክሳዊ ይህንን የመኖር በሀገሩ የመንቀሳቀስ የነፃነት መብቱ እንዲቀበር መጠየቅ መብቱ ነው፣ መብቱ ነው፣ ፖለቲካ አይደለም። ይሄን አጀንዳ አታድርጉ የምትሉት ድምፅ አይሰማ ለምትሉን ደግሞ እኛ የእኛ ጥያቄ መንግስትም ሲኖዶሱም ጩኸታችንን ይሰማ ነው ጥያቄያችን። መንግስት ጩኸታችንን ሰምቶ በአካባቢው ላይ ያለውን ንዝህላል አስተዳደር አስነስቶ ለህዝቡ ጠበቃ የሚሆን ህዝቡን የሚያስተዳድር እያንዳንዱን ዜጋ እንደ ዜግነቱ የሚያከብር አስተዳደር ያስቀምጥልን ነው። ቅዱስ ሲኖዶስ ደግሞ በቦታው ላይ ያሉ ሀገረ ስብከት ሊቀጳጳስ የሆኑ አባት ታፍነዋል፣ ታግተዋል፣ እየተናገሩ አይደለም፣ ተደብቀዋል፣ ምን እየሆኑ ነው የሚለውን አንጀንዳ መጀመሪያ ምላሽ ሰጥቶን እኚህ አባት ለማይመሩት ሀገረ ስብከት ሊቀጳጳስነት መቀመጥ የለባቸው። ህዝቡን የሚወክል በተጎዳ ጊዜ ሲሄድ አይዞ የሚል አባት ያስፈልገናል። ስለዚህ ሁለቱንም ጳጳሱንም አስተዳደሩንም አንሱልን። ጳጳሱ ሳይታፈኑ መናገር ፈልገው እንዳይናገሩ ተደርገው ከሆነ እሱ ሌላ አጀንዳ። መናገር እየቻሉ ሳይከለከሉ እሳቸው ጉዳይ አይደለም አያገባኝም ብለው ከሆነ ግን በአስተዳደር ጉዳያቸው ቋሚ ሲኖሩ ሳይቶ ከሀገረ ስብከታቸው አንስቶ ሌላ ሀገረ ስብከት ጳጳስ ይሰይምልን። ካልሆነና ግን እንዳይወጡ ተደርገው ከሆነ እንደ ብፁዕ ወቅዱስ አቡነ ማቴያስ ተደርገው ከሆነ ግን ፍርዱን ይህን ላደረጉባቸው አባቶች። ስለዚህ ቤተ መንግስቱም ቤተ ክህነቱም ፍርድ ይስጥልን። የተወዳቸው የሰዎቻችን ቢናገሩ መሰማት የሚችሉ ድምጽ መሆኑ የሚችሉ ብዙ አካላት አሉ። ግን ድምጽ የሆኑ አይደለምና ሊቀ ማይምራን ቀሲስ ዘበነ ለማም አንዱ ናቸው። ተናግረው ይሁን አይሆን አላውቅም። በእርግጥ ግን ቢናገሩ ጥሩ ነበር። መሽ እንደሚናገሩ ግን አናውቅም። ብዙ መምህራን እየተናገሩ ስላለ፣ እንደውም ከሚመለከተን ከኛ ከሃይማኖት አባቶች ይልቅ ማይመለከታቸው ኦርቶዶክስነታቸው የተሰማቸው በሌላ ማህበራዊ ሚዲያ ላይ ያሉት በርካቶች ድምጽ እየሆኑ ነው። ድምጽ መሆን የሚገባቸው ድምጽ ሳይሆኑ ድምጽ ከስራቸው ውጭ ያሉ አካላት ግን ድምጽ እየሆኑ በጣም ያሳዝን። መረጃ እስኪ ላስደምጣችሁ። ሌሎች መምህራን ምን አሉ፣ ድምጽ እንዴት ሆኑ የሚሉትን ለምስክርነት ላቅርብላቸው። ላይክ እያደረጋቸው ነው ነው እንደዛ ነው። ሼር አ ካላደረጋችሁ እውነት ያሳዝናል። መግለጫው መዳረስ አይችልም። ላይክ አድርጎ ቲክቶከሮች ኦርቶዶክስ ሆነው ሌላም እንትን ላይ የሚሰሩ ማለት ነው ይሄ ዓለማዊ የምንለው ወይንም ደግሞ ከመንፈሳዊ ውጭ ሆነ የሚሰሩ በሚሊዮን የሚቆጠር ተከታይ ያላቸው ብዙ ሰዎች አሉ። የምናውቃቸውና ድምፅ የሆኑ አሉ። ድምፅ ያልሆኑም አሉ። ድምፅ የሆኑ የምናውቃቸው ሰዎች አሉ። እግዚአብሔር ይስጣቸው። ድምፅ በመሆናቸው የሚያጡት ነገር እንዳለ አውቃለሁ፣ እረዳለሁ። አንድ ማን ነው ያቃል ማን ብቻ የአብ ምናምን የሚል ስም ያለው ልጅ አለ ውሎ አድርጓል። ወይም ግን ስሙን አልያዝኩትም ከጦርነት ተያይዞ ነው አንዳንድ ዘገባዎች ዘገቦት የሚዘግበውና ድምጹ ሆነ ቪዲዮ ሰራ ወዲያው እሱም በስድብ ቪዲዮ ኃይላ አባ ቪዲዮ ተሰራበት ማለት ነው። እና የሰጠው ምላሽ በጣም ነው ያስደሰተኝ። አልተንበረከከም በቃ ለአንገቴ ማህተብ መቆም እችላለሁ ብሎ በድፍረት ሲናገር የብር የሆነ ውርር የሚያደርግ ስሜት የተሰማኝ በጣም ነው ደስ ያለኝ። እና እግዚአብሔር ይስጠው፣ ፎሎ አድርጉት፣ አበረታቱት፣ ከጎን ሆኑ። ለእምነቴ መቆም እችላለሁ ብሎ በድፍረት የሚቆም ሰው ያ ነው የቤተክርስቲያን ልጅ። የሆነ ነገር ሲያይ የሚሽሎኮሎክ ሰው የሆነ ቀን አውላ ለሜዳ ላይ ጥሎ ሊሄድ ይችላል። ስለዚህ እንደዚህ አይነት ለእምነታቸው ታማኝ የሆኑ ማለት ለእምነታቸው መቆም የሚችሉ ሌሎች እሱ እኮ ይህን በማለቱ የሚያጣው ብዙ ነገር አለ። በነገራችን ላይ ብዙ ነገር አለ። የቲክቶክ ማስታወቂያ ምናምን በሚል ያሉ ጥቅማ ጥቅሞች ምናምን ራሱ እንዳያገኝ የሚደረግበት አጋጣሚ ሊኖር ይችላል። ስራ እንዲያጡ ለቤተክርስቲያን ድምፅ የሆኑ ከስራ እንዲባረሩ ተደርጎም ስላየን ማለት ነው። እና ብዙ ነገሮች አሉ። በዛው መጠን ድምፅ ያልሆኑ አሉ። ኦርቶዶክስ ናቸው፣ ክርስቲያን ናቸው፣ በሚሊየን የሚቆጠር ተከታይ አላቸው። ግን ድምፅ አልሆኑ። ለምን? ከዛን ግን መተው ስራቸውን የሚያቀርቡት ለዚሁ ለአዳና ህዝብ ነው። ለምን ስለእምነት መቆም ቢከብድ ስለ ሰው መቆም እንዴት ይከብዳል? ማለት ሰውን በሰውነቱ አይገደል ማለት እንዴት ይከበደል? የ በዚሁ ኮንተንት ከመንፈሳዊ ውጭ በሆኑ ኮንተንት ያሉ ሰዎች የቅዱስ ሚካኤልን ማስታወቂያ ምንድን ነው? የ ማር ሚካኤል አይደለም ገዳሙ፣ የእሱን ገዳም ማስታወቂያ ይሰሩ የነበሩ ብዙ ከመንፈሳዊ ውጪ የሆኑ ስራዎች የሚሰሩ የሚሰሩ ቲክቶከሮች ነበሩ፣ በጣም ብዙ እኔም ብዛም አላየውም። ድምፅ የሆኑ ሙታንሳ ሙታንሳ ማድረግ ቅዱስ ከመንፈሳዊ ውጪ የሆኑ ራሱ ብዙ እሱን ማስታወቂያ ይሰሩ ነበሩ። አሁን አላየውም እና ጥሩ ነው መተዛዘብ ጥሩ ነው ነገም ሊሰሩ ይችላሉ። ምክንያቱም እዛ ጋር አሁን ያገዳም እንትን እያለ ያለው እየሰራ ያለው በጣም የሚደነቅ ነው። ተገኝቼ አይቻለሁ እቅዳቸውን ምናምን እና ግብጽ ገዳማት ላይ የምናውቀውን ነገር ኢትዮጵያ ውስጥ ለመስራት የሚሞክሩ ናቸው። እንደነሱ አይነቱ እንደዚ አይነት ስራዎች በጣም መታገዝ አለባቸው። በጣም ገዳማውያኑ የተለያዩ አልባሳትን እየሰሩ የተለያዩ ምርቶችን የማር ምርት አለ፣ ምን የሌላ አለ ሙታንሳ ማር ቅዱስ ሚካኤል ገዳም አሁን ገዳማያሉ እየሰሩ ነው። መታገዝ ያስፈልጋቸዋል። ይታገዙ እንደዚህ አይነቶች። ሌላውን ግን ቅድም እንዳልኳችሁ ነው እና ችግሮች አሉ፣ ብዙ ችግሮች አሉ። ጥያቄ የሚሆነው እንደማንኛውም ሰው ይሄ ነገር የምንላቸው ሌላ አንድ ቅድም አንድ ቪዲዮ አይቼ ነበር። እኛኮ ሚያላቀሰን እንኳን አላገኘንም። ሙተን አልቆብን ተሰርቆብን በቀን ሚያላቀሰን እንኳን እናጣለን። በሀገራችን እኮ ለቀብር ሰው ይገኛል። ወጉ ባህል እኮ ማቃበር አለ፣ ከመቃብር ማስተዛዘን አለ። እኛ እኮ ቤተክርስቲያንን አቃጥለን ተቃጥሎብን ተመልሰን አመዱ ላይ ስንገኝ አላቃሽ እንኳ የለንም። አላቃሽ እንኳ ያጣን ሰዎች እንዲህ አይነት ነን። እንዲህ አይነት ሰዎች በክርስቶስ ሃይማኖት ጸንቶ ለመኖር ሰው ባልሰራት ቅድምና ባላት ባልተለዋወጠች ጊዜ ባልወለዳት ዘላለማዊት የእግዚአብሔር ጉባኤ የክርስቲያኖች አንድነት ምስጢር ጸንቶ ለመኖር ጸንቶ ለመኖር በተማረው ትምህርት ጽና ተብለናል። ለመኖር እዚያም እዚያም እዚያም መልፈሳፈሱ የትም አያደርስም። ኦርቶዶክሳውያን ውድ ወንድሞቻችን፣ እህቶቻችን ወጣት የሆነ ሰዎች በተለይም ነገ ከነገ ወዲያ ያለውን ዘመን ቅዱስ ህይወት እንዲሆን ማድረግ ይጠይቀናል፣ መስራት ይጠይቀናል። አንዳንዶች በመሸሽ ነው መፍትሄ የሚመጣ ይመስለን። መሸሽ እንዴት ሊያመጣ ይችላል? ስንሸሸው ስንሸሸው፣ ስንርቅ ስንርቅ እንዴት ሊሆን ይችላል? አንድ አባት ካንድ ወንድማችን ጋር አለ አንድ ጸሎት ባሪያ ማስደግመን ብላ ምንምጣ ብለን ሂደን ያዋሩን፣ ልንገራችሁ በጣም ይገርመን የት ነው ያላችሁ? ነገር ናቸው ምንድን ነው የምታደርጉት? እንዳቅማችን ያው ወንበር ላይም እናስተምራለን፣ ሌላስ አውደ ምረት ላይም እንዲህም እንዲም ነው እናዋራለን፣ እናስተምራለን። በጣም ጥንቅቅ ያሉ ሰው ናቸው፣ ከዓለሙ የራቁ ግን የሚያውቁ ናቸው። እህቶቻችሁ ካሉበት ከወደቁበት ሴተኛ ዳሪዎች ካሉበት ሂዳችሁ አስተምራችሁ ተቀላችሁ? ሂደን አናውቅም። ሱሰኞች ካሉበት ሺሻ ቤት ሂዳችሁ ታስተምራላችሁ? ሂደን አናውቅም? የሚጠጡበት በዚህ ጭፈራ ቤት ውስጥ ምኑ ሂዳችሁ ታውቃላችሁ? ሂደን አናቅም። ሌላም ክፉ ሰዎች፣ መንደርተኞች፣ ዘረኞች ከሚያውጠነጡበት የሴራ ቦታ ሂዳችሁ ታስተምራላችሁ? ሂደን አናቅም። ብልህ ናችሁ አሉ። እንዴት ሰይጣን ከሌለበት ከሌለበት ነው የምታስተምሩት? ሰይጣን ካለበት አታስተምሩም። ጉባኤ አውደ ምህረት ይዘጋጃል፣ ታስተምራላችሁ። ቤተ ክርስቲያን ግባ፣ ታቦት ይወጣል፣ ታስተምራላችሁ ጉባኤ ላይ ትገብ ታስተምራላችሁ። እና ይሄማ ሰይጣን ከሌለበት ከሌለበት ነው የምትሰብኩት እንታስተምሩት እኛ እኮ ምን ፈልገው ሰይጣን ከሌለበት ከሌለበት ነው መቀደስ መቻል አለብን። የትም ቦታ ላይ የትም ቦታ ላይ ኦርቶዶክሳዊ መቀደስ የሚችልበትን መንገድ መስራት ይጠይቃል። መሪ መሆን ይጠይቃል። ሀሳቢ መሆን ይጠይቃል። የተለያየ ቦታ ላይ መገኘት ይጠይቃል። ምን ቢሆን እንዲቀደስ ነዋ። ለማንም ክፉ አይሆንም። ለማንም አይተነዋላ ትናንት አይተነዋል። ከትናንት በፊት አይተነዋል። ኦርቶዶክስ ምን እንዳደረገ ሀገር ገነባ፣ አንድ አደረገ እንጂ ክፉ አልሆነም። ክፉ አልሆነም። ስለዚህ ችግርን ስንሸሽ አይንካይ ስንል መቀደስ ሳንችል ስንቀር ርኩሱ ያረክሰዋል፣ ክፉ ያከፋዋል፣ ጥፋቱ ያጠፈዋል፣ እሳቱ ያቃጥለዋል፣ አመድ ይሆናል። ያለዚያ ከዚያ በኋላ ብንመጣ ምንም አናገኝ። ከአመድ በኋላ ያለው ማመድ ነው። ልክ መቃብር እስክንገባ ድረስ ነው እየጠበቅን ያለ ነው። ላለመቁረብ የክርስቶስን ስጋና ደም ላለመቀበል ሰው እስከ ዕለተ ሞቱን እየጠበቀ ያለው ይወላችሁ። ማመን ያለባችሁ ትልቁ ነገር ያለ ክርስቶስ ስጋና ደም ገነት የሚባል ነገር የለም። ያለ ክርስቶስ ስጋና ደም ህይወት የለም። ስለዚህ ህይወትን የሚፈልግ የዘላለም ዕረፍት የሚፈልግ የእግዚአብሔርን መንግሥት የሚፈልግ የክርስቶስን ስጋና ደም መቀበል አለበት። ይሄ ምንም ማሽመንመንና ማባበያ የሚፈልግ ትምህርት አይደለም። ስጋና ደሙን ተቀበሉ፣ ግዴታ ስለሆነ ሰው ሥራ አለብኝ እንዲህ አለብኝ እንዲህ አለብኝ እያለ እየባከነ እየባዘነ ንስሐ ላለመግባት፣ ላለመመለስ ላለመጸጠት ወደ እግዚአብሔር ላለመቅረብ ላለመቁረብ ብዙ ምክንያቶችን ይደረድራል። ወገኖቼ ምክንያት አያድንም። ምን አያድንም አልኳችሁ? ምክንያት በሉ እስኪ አያድንም በሉ ምክንያት በሉ አያድንም። አዳምና ሔዋን በተሳሳቱ ጊዜ ዘፍጥረት ምዕራፍ ሶስት ላይ እግዚአብሔር አዳም፣ አዳም ወዴት ነህ አለው። ከዚያ እሱም ራቁቴን ስለሆንኩኝ ፈራው ድምፅህንም ሰማውና ተሸሸቅ አለ። ቅጠል ውስጥ ተደብቆ ከእግዚአብሔር የተሰወረ መስሎታል። እግዚአብሔር እንኳን ቅጠል ውስጥ ተደብቆ ልብና ኩላሊትን የሚመረምር አምላክ ነው። እንኳን የተናገርነውን ያሰብነውን ያውቃል እግዚአብሔር። ከዚያ በቅጠል ተሸፈነና ድምፅህን ሰምቼ ፈራው አለ። በፊት እኮ የእግዚአብሔርን ድምፅ ሲሰማ የሚዝናና የሚደሰት ነበረ። የሚያርፍ ነበር እግዚአብሔርን ድምፅ ሲሰማ። አሁን ግን ህጉን ሲተላለፍ ራቁቱን እንደሆነ ታወቀውና ተደበቀ። ከዚያ በኋላ አትብላ ያልኩህን በላህን? ሲለው እኔ አይደለሁም ሔዋን ናት ያሳሳተችኝ አለ። ሔዋንን ሲጠይቃት እባብ ነው ያሳሳተኝ አለች። እግዚአብሔር ሦስቱንም ረገማቸው ይላል። እየሰማችሁ ነው አይደል? አዳምን እንደዚህ አለው፣ መሬት እሾህና አመኬላ አመኬላ ታብቅልብ አለው። ጥረ ግረ ላብህን ጠብ አድርገ ብላ ይወላችሁ። እሾህና አመኬላ ኃጢአትን ታብቅልብ፣ ኃጢአት ነው። ሞት ወደ ዓለም ገባ በኃጢአት መንገድ። ስለዚህ አዳም ተረገመ፣ ሔዋንም ተረገመች፣ እባብም ተረገመ። ሦስቱንም እግዚአብሔር ረገመ ይላል። ምክንያት ሊያድናቸው አልቻለም። ሄዋና ስላለ እባብ ነው ስላለች እገሌ ነው እገሌት ነው ስለተባለ የሰው ልጅ በምክንያት አይተርፍም። ራስን አድን ተብሎ ተጽፏል። ስራ ስላለብኝ ነው፣ ትምህርት ስላለብኝ ነው፣ እንዲህ ስላለብኝ ነው፣ ንግድ ስላለብኝ ነው፣ ልጆቼን ለማሳደግ ነው፣ እንዲህ ለማድረግ ነው የምንደረድረው ምክንያት ለዘላለም ሕይወት ዋስትና መሆን አይችልም። ተቀበሉ ስጋ ወደሙን። ቁረቡ ወደ እግዚአብሔር ቀርባችሁም ንስሓ ግቡ ተመለሱ ይላል እግዚአብሔር ቃል እስከ መቼ ነው እኛ የምናባብለው እግዚአብሔር ደግሞ አይታለልም ሁሉን ያውቃል ገላትያ ምዕራፍ ስድስት ላይ እግዚአብሔር አይዘበትበትም ተብሎ ተጽፏል ሁሉን አዋቂ አምላክ ነው እግዚአብሔር ስለዚህ እንደዚህ ያላቸው ስጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ አለ ሕይወት የላችሁም አለ ስለዚህ የሰማዩን መስራት የልጅነት ጥያቄ እና የአባትነት ጥያቄ የተለያዩ ናቸው። አባት ሊያደርገው የሚገባ ነገር አለ። ልጅ ሊያደርገው የሚገባ ነገር አለ። አባት ሊያደርገው የሚገባውን ነገር ሲጠየቅ ስለ ልጅ አታወራ፣ ጥያቄ እሱ ስላልሆነ ማለት ነው። እና ቆም ብሎ ማሰብ ጥሩ አባቶቻችን። ቅድም አብራርችላችኋለሁ ከሰራሁት ቪዲዮ አንጻር ራሱ በፍኖ ተጸድቅ ያ ሁሉ አባት ተገኝቶ አንድ ቤተ መቅደስ ሲመረቅ አባቶች በልመና ይገኛሉ። በልመና ነው የሚገኙት ለማስመረቅ። ፍኖተ ጽድቅ ላይ ግን በልመና አይደለም። በብዛት ነው የሚገኙት። እና ብዙ አሉ። በቃ ብናወራቸው እንትን አሁን ስድብ ተብሎ ሊተረጎሙሉ ይችላሉ። እንደዚህ አይነት ቅሬታ ስታቀር እና ሊቢያ ላይ የታረዱትን እንትኖች እናስታውሳቸዋለን። ሰማዕታት አይደለም ሰማያት ብለን እንላቸዋለን። ለምን? በአንገታቸው ክር የተነሳ ስለተገደሉ የእነሱ ገዳይ ሌላ አገር ስለሆነ ቤተክርስቲያናችን ድምጿን አውጥታ ታሰማለች። በሊቢያ የታረዱት በአውደ ምሕረትም ይነገርላቸዋል እነዚህ። ስለዚህ የሚፈራ አካል አለ ማለት እኮ ነው፣ አይደለም? ስለ እነዚህ ለማውራት እንዳልከው የጧፍ ፕሮግራም ተደርጎ በጸሎት የሻማ ማብራት ፕሮግራም ተደርጎ የማሰቡ ነገር የሚያስፈራ አካል አለ ማለት ነው። ስለዚህ ፈርተው ዝም ያሉት እያልን ከሆነ ደግሞ ወይም የሆነ አካል ይዟቸው ነው የምንል ከሆነ ደግሞ ሶ ያንን ሰብሮ መውጣት የሚቻለው እንዴት ነው የሚለው ሊታሰብበት ይገባል። ይሄ ራሱ ለሕዝቡ መታወቅ አለበት። ካላወቀ ሕዝብ ሊረዳ ስለማይችል ማለት እና ከባድ ነው መግለጫው። ይሄ ብቻ እኮ አይደለም ከፎይ ጋር በተያዘ ከዚህ በፊት ቀሲስ ታጋይ ወጥቶ መግለጫ ሲሰጥ የኦርቶዶክስ የሆኑ ተንኳሽ የሆኑ ቃላቶችን ምናምን ብሎ ታርጌት ታርጎ ኦርቶዶክስን ነው የወቀሰው። ያኔ ስንት ማስረጃ እጃችን ላይ እያለ ማለት ነው። አንድ ስልጤ የዞን ምንድነው እቅበት ቅበት የሚባል አካባቢ ላይ ተፈጽሞ በነበረው ግድያ ወተው የሰጡት መግለጫ እንደዚሁ ነበር። ምነው ባልሰጡ ባላወሩ የሚያስብል ማለት ነው። አሁንም ወተው የሰጡት ዝምታ በስንት ጣዕሙ የሚያስብል መግለጫ ነው። አላግጠው ነው የዘጉት። በቃ በሰው ሞት ሌሎች ገዳዮች አሉ እና ምን ገዳዩ ከሌለው እናምን እና ምን ጥያቄያችን እሱ ነበሩ አይደለም። ዋናውን ጥያቄያችንን ለማለባበስ የተደረገ መግለጫ ግልጽ ነው እና አስጠሊ ስራ ንሰራው እኔ እዛ ለደሞዝ እና ለእንትን ሲሉ ክህነትን ይዘው ቁጭ ብለው ቤተክርስቲያንን እንዲህ የሚጎዳ ነገር ሲያደርጉ ለምን አይምሯቸው እንደማይጠይቃቸው አላውቅም። ከባድ ነው። የተወደዳችሁ ውድ ሰዎቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።